ሂሳብ ለመስራት ብቻህ እንደምትሆነው ሁሉ ስለ አኼራ ለማሰብ ከአላህ ጋር ለመመሳጠር የብቻ የምትሆንበት ፕሮግራም ሊኖር ይገባል ማለት ነው። ከአላህ ጋር ተገለን ለብቻ ስንሆን ወላሂ መደበቅ አይደለም በል፣ ጎልቶ መታየት ነው። መጥፋት ሳይሆን መኖር ነው። ሱብሓነ አላህ ብዙዎቻችን የረሳነው ጉዳይ ነው ኸልዋ የሚባለውን ነገር

ይሄው የጧት ዚክር እያልኩ ነው ላይቭ ነኝ። ኑቶሎ ይሄው የማታ ዚክር ምንለው ነው ኑቶሎ ሁኗል ዛሬ ጉዳው ሱብሃንአላህ። በርግጥ ለላይቭ የተዘጋጀ ፕሮግራም ከሆነ ነው፣ ግን አምልኮ እስከሆነ ድረስ ዒባዳስ ከሆነ ድረስ በኸልዋ በብቻ ሊሰራ ይገባል። ጥፍጥናውም ኢኽላሱም፣ ደስታውም ያለው የዛን ጊዜ ነው። ብቁርአንም ስቀራ፣ ሳትሰግድም፣ አዛን ስልም፣ ሰደቃ ስሰጥም ሁሉን እውልኝ እውልኝ የሚል ከሆነ እኽላሳችንም ያጠራጥራል። ይህ ኸልዋ የሚባለው ነገር ሐቂቃ ዛሬ ረስተነዋል። ጠይብ፣ ለዒባዳ ሳይሆን አንዳንድ ጊዜ ሐታ ብቻችንን መገለላችን ውስጣችንን ለማዳመጥና ለራሳችን ጊዜ ለመስጠት ከምንጠቀምባቸው መንገዶች ውስጥ አንዱ ነው። ራሳችንን ለማደስ ድክመታችንን ለመመርመር ወከዛሊከ የበለጠ ለመጠንከር እንጠቀምበታለን። ጠይብ አንዳንድ ጊዜ በዚህ አይነት ሁኔታ ውስጥ ብቻ እንጂ ሊመለሱ የማይችሉ ጥያቄዎች ይኖሩናል። ተገለን ከራሳችን ጋር ስናወራ፣ ራሳችንን ስንገመግም፣ ከራሳችን ጋር ብቻ ለብቻ ስንሆን ውስጣችንን ስናዳምጠው ብዙ ጥያቄዎች ከነበሩብን ለዝነዛ ጥያቄዎች ምላሽ የምናገኝበት መንገድ ቢኖር ኸልዋ ነው፣ ብቻ መሆን። ጠይብ ለዒባዳም ቢሆን ከዛለክ ለዚክር፣ ለዱዓ፣ ለሶላት እንዳጠቃላይ ለዒባዳ ምርጥ ቦታ ኸልዋ ነው፣ ብቻችንን መሆን። ምናልባት አላሁ ስብሓንሁ ወተዓላ ቀልባችንን ደሞ ካረጠበልን አይናችንን ካገራልን የብቻችን ሆነን ለማልቀስም ትልቅ አጋጣሚ ነው። ተደብቃ ያለቀሰች አይን ምን ያክል አጅር እንዳላት አላሁ ስብሓንሁ ወተዓላ ያችን አይን እሳት ላያስነካት ቃል ኪዳን ገብቷል። ይብ ስለዚህ ኸልዋ ማለት ይህ ነው። ለብቻችን ሆነን ከአላህ ጋር መመሳጠር፣ ከአላህ ጋር ሐጃችንን ማውራት። ጠይብ ከአላህ ጋር ተገለን ለብቻ ስንሆን ወላሂ መደበቅ አይደለም፣ በል ጎልቶ መታየት ነው። መጥፋት ሳይሆን መኖር ነው። ጠይብ ጌታዬ ሆይ እኔ እዚህ ነኝ እንደማለት ልክ አንድ ሰው ለሐኪም እንደሚያደርገው አሊያም ደግሞ አሞት ለሐኪም በሽታውን እንደሚናገረው ሁሉ ለአላህ ይናገራል። ልክ አልትራሳውንድ ፊት በሽታን ለመፈተሽ ራቁታችንን እንደምንቀርበው ሁሉ አላህ ፊት በመቅረብ ችግራችንን ሁሉ እንነግረዋለን። ጠይብ ያ ያይረከመንን ያ ያሳሰበንን።

እንደ አጠቃላይ በልዩ ሁኔታ ከአላሁ ስብሓንሁ ወተዓላ ጋር ለመሆን ይህ ኸልዋ የሚባለው ነገር ልምድ ሊኖረን ይገባል። የሆነ ሰዓት ላይ ስልካችንን አጥፍተን አንድ ሰዓት ሁለት ሰዓት ሊሆን ይችላል። ጉርፋችን ውስጥ ገብተን ራሳችንን ማዳመጥ። ጠይብ ወላሂ ለአዱንያ ሐታ ይጠቅማል። ይህ ነገር ምን ላይ እንደደረስክ ምን መስራት እንዳለብህ ያን ኩሉ ራስህን ታዳምጥበታለን። አንዳንድ ጊዜ ከሁሉ ነገር ራቅ ብለህ ዒባዳን ቢሁን ለሊት ተነስተህ የብቻ ሆነህ ዱዓ ስታደርግ፣ የብቻ ሆነህ ዚክር ስታደርግ፣ የብቻ ሆነህ ስታለቅስ አላሁ ሱብሓነሁ ወተዓላ ውስጥን ያስተካክልልሃል። ምናልባት በግልጽ ከምንሰራቸው በጀምዓ ከምንሰራቸው ዒባዳዎች አስር ቀን ሀያ ቀን ሰርተን የምናገኘውን የልብ መርጠብ በኸልዋ ብቻችንን ስንሆን ደግሞ በአንድ ቀን የምናገኘው ነው፣ ሀቂቃ ማለት ነው። ስለዚህ ይህን ኸልዋ የሚባለው ነገር ልንን ለማመድ ይገባል። ከሰዎች ጋር ያለንን ግንኙነት መቀነስ፣ በተለይ በዚህ ዘመን ወላሂ ያኔ መገናኘታችን ብዙ ጥፋት ነው።

አቡ ዓብዱላህ አልሑመይዲ ለራሱ ምን ይላል? ከሰዎች ጋር መገናኘት ምንም የሚጠቅመው ነገር የለም አለ። ተባለ ተባለ፣ እንደዚህ አይነት ጋጋታዎች፣ ወሬዎች ካልሆኑ በስተቀር ይላል። ነዓም ወላሂ፣ ነዓም ግልጽ ነው። ስብሓነ አላህ፣ በተለይ ዛሬ ላይ ስብሓነ አላህ፣ ከሰዎች ጋር መገናኘታችን ከጥቅሙ ይልቅ ጉዳቱ ያመዝናል። ጠይብ

የሆነ ዑዝላ ከራስህ ጣፈንታ ይኖራል። ለብቻ የምትሆንበት ራስን የምታዳምጥበት፣ ታይብ ሂሳብ ለመስራት ብቻን እንደምትሆነው ሁሉ ስለ አኺራህ ለማሰብ ከአላህ ጋር ለመመሳጠር የብቻ የምትሆንበት ፕሮግራም ሊኖር ይገባል ማለት ነው። ታይብ ስለዚህ ይህ ብዙዎቻችን የረሳነው ጉዳይ ነውና፣ ይህንን ኸልዋ ብቻ መሆን፣ ራሳችንን ማዳመጥ፣ ዒባዳዎችን የብቻ መፈጸም